አለብኝ የግል ጥላቻ። በስባሳ ያ ያ አብይ አህመድ የኦነግ ምናምን፣ ለምን አብረህ አማራ ነኝ የሚለውን እንትን ባዴን ለምንድን ነው የማትናገረው? ካንተ የበለጠ ዘረኛ አለ እንዴ? ዘረኝነት እኮ ካንተ ነው የተማርኩት። ዘረኛማ ድሮ ስላልሆንኩኝ እኮ ነው መተ ሀገሬ ላይ ሰፍረህ እኮ ዘርማን ዘርን ስታራባ የነበረው ለመቶ አመት ዘረኝነት የተማርኩት ግን ካንተ ነው። ዘረኝነት ምን እንደሆነ አስተማርከኝ። በገዛ መሬቴ ላይ ቋንቋዬን ለውጣ፣ ታሪኬን ለውጣ ከሰሜን መጥተ እኔ ላይ ፉን ፉን ማለት ስትፈልግ በኒታይም ኖ ስቶፕ ዌክ አፕ ገራሬር አልኩ። ገራሬ። አሁን እኔ እኮ አንዳንድ ሳስበው ዝም ስላልኩ የተለየ ሀሳብ ያለኝ ይመስላችኋል እ ዝም ማለት ዝም ማለት ያ ድሮስ ያንን ወሮ በላ ቀጫማም ወያኔን ነበረ ስታገለ የነበረው በስማሳኤ ኢህአዴግ የሚባል ስርዓት ነበር ስታገል የነበረው። እናሁን ዝም አልኩኝ። ጊዜ ይፈልጋል፣ ማዳመጥ ይፈልጋል። ውጤት ያለ ዛሬ ዝም ማልኩ ማለት መተን እንድትረግጠኛ ነው ምፈቅድ ለመሰለን ነው ወይ ነው ወይ ነው የእርጅና መከላከያ ላኪልኝ አሁንማ ባሪያው አንተን እኔ አይደለሁም አሁን ባሪያው አንተን እኔ አይደለሁም እኔ እመቤት ነኝ ምን ሆንኩ ሀገሬ እየጸዳልኝ ነው ያ ወሩ በድረው ወሩ በድረው የፈለገውን አድርጎ ይቀጥል እኔ አልነካሁት አይነካኝም ተመችቶኛል በቃ እነዚህ ተመችቶኛል

በአንድ ሰው ሁሉም አይደለም። ስለፖለቲካ ነው የምናወራው፣ ስለ ፖለቲካ አሳቤ አይምሮዬ፣ መቼም እኔ አልለወጥም። መቼም መቼም አልለወጥም። ተሳስቼ እንኳን አትቆጭ። አንተን ልክት እኮ ስለሆነ ነገር እያወራ አፌ ላይ ራሱ መንግስት፣ ምናምን ምናምን፣ አፌ ላይ የሚመጣው ስለሌላ ነገር እያወራ አልለወጥም። እኔ ከአላሜ የሚለውጠኝ ነገር በደም የተሰጠኝ በደም የተሰጠኝ በደም ብቻ ነው የምትወስደው ይሄ የበሰበሰ አህያ እናንተ ናችሁ። ቤታችሁን ከፍታችሁ እኮ ነገርኳችሁ። ቤታችሁን ከፍታችሁ ማንንም እያስገባሽ አዳሜ የምታሰድቡን እናንተ ናችሁ። ገብቶቻችኋል። ስለዚህ የማንንም ሌባ ታስገባላችሁ። ልክ ሌባ ነው ስትባል አሰሙን ብጥብጣችሁና ምናምናችሁ ጣባላ አተሌኮ በእናቱ ጉራጌ አባቱ እኮ እንዲለው ነው ትላላችሁ። ምን አባህ ልታረግ ታዲያ? መጀመሪያውን ከእሱን ስትንት ስትል ዋልክ። አታስገባም እንደዚህ አይነት ባለግ ያስቀምጠ ለእሱ መልስ አሰጭም ካልከኝ በዚህ በስነስርዓቱ ነው የሚሰጠው። ምክንያቱም ያላልኩትን ነው አለች ሲል ያለው እናንተ ዝም ብላችሁ ስም ስታጠፉ፣ ዝም ብሎ የሚያዳምጣችሁ ስም ባጠፋችሁ ቁጥር ሌላው ሰው ትክክል መስሎት እንዳለ ቪዲዮን ሰብስቦ ሰብስቦ ሰብስቦ ሰብስቦ ወስዶ ያ ከሶ እኔንም ወጪ አስወጥቶኝ እናንተም ራሳችሁ ተባብራችሁ አንዳንድ ብር አዋጣችሁ 25 ሺህ ሰው አርባ ሺህ ፒቲሽን ሰብስባችሁ ማንም እንደዛ ከሳችኋል። ማንም እኳ አልከሰሳችሁ። ጂጂክያና እኮ ጃዋር መሐመድ እኳ ነው የከሰሳችሁት። አስተሳሰብ ስትይዙ ትወድቃላችሁ። ይህንን ነው ምነግራችሁ። ከወደቀ ከሻገተ አስተሳሰብ ጋራ ሁሌ የምትሻገቱት እናንተ ናችሁ። የማንንም ተራ መሀየብ ይዘ ትመጣለን። ከዛ ሲቀጠቀጥ ምን ሲል ይሄ መንግስት ይቅርብ ያለኝ አንተ አንተ ከአንተ በታች ከአንተ በላይ የለም ይላል። ተመልሶ እሱ ብቻውን ያስገባል። ህዝባችሁ ግን ሬሳው ይጎተታል። ረሃብ ያ ግማሹ በዚህ በኩል ይደራደራል ግማሽ በዛ በኩል እዛው ተጫረሱ ብሎ ደግሞ ይተዋቸዋል። ምክንያቱም እራሳችሁ ተጫረሱ። ምክንያቱም ብዙ ለምኗቸኋል፣ አሰውዎ ብዙ ለምኗቸኋል። ዛሬ ግን እየለምናችሁት ያላችሁት እናንተ እንጂ እሱ አይደለም። እዚህ ደግሞ ውጭ ላለው ኦሮ አማራ ደግሞ እየታገልን ነው ትላላችሁ። እኛ እንደ ድሮ ገብተን ማማሰል አለብን የእናንተን ጉዳይ፣ እሱን የምትፈልጉት እሱ የሚያስከብራችሁ ኖ። ምክንያቱም ተማስላችኋል፣ አለቅ። የእናንተ ጉዳይ ያበቃለት ነገር ስለሆነ የምንከላከለው ነገር የለም። ምክንያቱም እኛ የምናተርፋቸው አይደለም። እናም ስምን ጂጂክ በራሷ በራሷ የወደቀ ነገር ላይ እኔ አልረባረብም። ከእንደገና ደግሞ ጊዜ ለእናንተ አልሰጥ። ምክንያቱም ጊዜ ለቤተሰቤ ለራሴ ለማንነት የሰጥቻለሁ። አሁን እኔ የምማርበት ያለፈኝን ነገር የምሰራበት ጤናዬን የምከታተልበት በቃኝ ብዬ ሲወጥ እየተከታተልክ እንዲህ እንዲህ ብለሻል እንዲህ አምጣ፣ መረጃ አማራ ይገደል ያልክበት ቦታ ካለ አምጣ፣ አምጣ። እኔ እንደ እናንተ ደደብ አይደለሁም። የማን ተማሪና የማን ማን እዚህ ጋር እዚህ ጋር እንዳደረሰኝ እማቅ ጀግና ሴት፣ ሂድ እዚያ። ነፍጠኛ ደግሞ አሁን እምላለሁ፣ ነፍጠኛ ያነፈጠ ነፍጠኛ ማለት አማራ መስሎ ከታየ ባናተ ተተከል። እኔ ጂጂ ገኝታ የለኝም ነፍጠኛ ግን አሁንም ኦሮሚያ ላይ አብቅቶለታል እላለሁ፣ አሁንም እላለሁ፣ ነፍጥ አብቅቶለታል። አይ ነፍጥ ይዤ ነፍጠኛ ነኝ እያልክ ፎጦ አለብሰ ምትኮራ ከሆነ አብትዩ መብት ነው። ከዚህ በኋላ ግን እዛ ምድር ላይ ግን አታረግም፣ እንጦጦ ላይ አታረግም፣ ፊንፊኔ ላይ አታረግም፣ ሰላሌ፣ ድሬዷ ምናም ላይ አታረግም። ባህር ዳር ላይ መንግስት ከፈቀደል እንደፈለክ ሞት ችግር የለብኝ። ኦሮሚያ ላይ ግን አታደርገውም፣ ስልቃል ንምገባለ አታደርገውም አታረጉ። ምክንያቱም በሱ የሞቱ ልጆች አሉ፣ በሱ የሞቱ አባቶች፣ አያቶች፣ እናቶች ጡታቸው የተቆረጠ ቤተሰቦች አሉ። ታሪካችንን አይደለም ብለህ ልትሰር ስትመጣ ለአንተ ነው ብዬ ሳን ማስረዳ አፈነቅልሃለሁ። ምክንያቱም የተጎዳትን እንጂ አንተ አደለ ያቺ ጂጂ ተመልሳ ዛሬ እንድንድትለፈል ፈልገ ከሆነ ተናግሬያለሁ፣ ጨርሻለሁ። ሲነገ ሽመልስ እኮ ነግሩ ሃልኩ ያለንበት ከተማ ላይ ተተክለንበት እየኖርን ነው ብለዋል። በስራ እንጂ እንዳንተ በማውራት እኛ ትላንትና ቤተሰቦቻችን የዋዎች ስለነበሩ አንተና አንተን መሰሎችን ሸፋፋዎችን ሁሉንም አይደለም የሚወክለ መልካም የአማራ እናቶች መልካም ምንም የማያውቁ ስለናንተ ስለበሰ ስለበሰበሰ ፖለቲካ የማያውቁ ውስጣችን የነበሩ አብረውን የኖሩ አልፈን ተርፈን እንደ እናት ያሳደጉን የአማራ ቤተሰቦች አሉ። በነበረው ደግሞ የአዝማሪ ግጥም ደግሞ ተንደላቀው እኛ እንዲህ ነ- እኛ እንዲህ ነው ሲሉ የነበሩ አሉ። ሞራል ሚነካ ንግግር ሲነኩ የነበሩ በየአዝማሪ ቤቱ በየዕድር ቤቱ ያ ያ ግን እንደ ማንኛውም እንደ ማንኛውም እንትን የማይሆነ በግሌ የምወስደው እኔ በግሌ የምወስደው አንድ ነገር ቢሆን ቤተሰቦቼ ጓደኛዬ፣ ቦይፍሬንዴ፣ ባሌ ምናምናም ነገር በግሌ ችግር ካለብኝ በተረፈ ግን በማህበረሰብ የሚደረገውን ነገር የምታልፈዋለ ማታልፈዋለ ህግ የሚጠይቀዋለ እንደ መንግስት ግን እንደ ስርዓት ከሆነ ግን እታገለሃለሁ አልኩኝ። ይኸውልህ እግዚአብሔር ምስክር። ለምን የሰባ ዓመት አሮጊት ሆኜ ነፍጥ ይዤ ገብቼ ጫካ ሚሆን እንዳንተና እንዳንተ ያለው ከመታገልን የጂጂ ወደኋላ ወይታ ታጠፈኛለ ወይ ታኖረኛለ። ስለዚህ አይ መጥቼ ሀገርሽ ላይ በተወለድሽበት ባደግሽበት ከተማ ላይ ተቆጣጥሬሽ እኖራለሁ፣ ያ ታሪክሽን ቋንቋሽን ባህልሽን ይዤ እኖራለሁ ስትል እዚህ ጋር ኖ ነው የምልሽ፣ ስቶፕ እላለሁ። አይቻልም። ዛሬም ይህን ነው የምልሽ። አይ ናግባልኝ ብዬ ማስገባ እኔ እያቺ ከበቡሽ የዘሮ ከበቡሽ አብርሃም አይደለሁም። ያቺ የኦሮሞ አናት አይደለሁም። እዛው እዛው ባህር ዳር ጋር እዛ ጋር አሰምሬለን እና ከዛ በኋላ እንደፈለግኩ ና የምልህ ከዛ ወደዚህ ግን እንድትሆናል አልፈቅድልም አልፈቅድልም የምሰራውም ያንን ነው የኔም ማንነት የኔም በተፈጥሮ የተሰጠኝን ማንነቴ እንድታገድብኝ አንተ ሞክ ማን እራሱ አምላክናል ለምን አልፈቅድለትም ለሱ እኔ ብቻ እኔ ዛሬ ባልፍ ነገ የማያልፉ ወጣቶች ላይ ይኸውልህ ትናንትና የምታውቃት አንድ ጂጂ ነበረች አይደለ ከዛሬ 11 ዓመት በፊት ዛሬ ጂጂ ስንት እንደሆነች ታውቃለህ? ጂጂን አይነቷ እዚህ ሶሻል ሚዲያ ላይ ስፈልግ ተው እምላቸው ስፈልግ እንደ ፍሬ ምዘራቸው ሚሊዮን አሉ። አንዳንዴ ለራሴ እስከሚገርመኝ ድረስ ምን አለ ትላንት በነበራችሁልኝ፣ ምን አለ ትላንት ባገዛችሁኝ፣ ምን አለ ትላንትና እንቅልፍ አጥቼ ከመድከም የተነሳ ትላንት ምን አለ በኖራችሁልኝ የምላቸው ልጆች አሉ። እኔ እነሱን ተክቻለሁ፣ አፍርቻለሁ። ማፍረባቸው እንዳይመስልኝ እንዴስ በማንኛውም መንገድ ራሳቸውን ሲቋቋሙ ዝም ነው የሚላቸው ዝም ነው የሚላቸው አንተ ግን የመሰለህ ምንድን ነው ሁሉ ነገር እንደ ጂጂ እና በጂጂ የሚቀር መስሎሃል ኖ ነው ወልደናል ወልደናል ነዲ ገዳ ምን አለ ነዲ ገመደ ዛሬ ነፃ ባንወጣ እንኳን በዚህ በጭቁኑ ስርዓት ላይ ልጆቻችን እናሳድጋለን ብለው ገባህ ያንን መርሃችንን ይዘን ነው ዛሬኛ ትላንትና ኦሮሚያ ላይ ያባረርካቸው ኦሮሞዎች ዛሬ አንተን አባረው ጉድጓድ ቀብረው እነሱ ዛሬ ቤተ መንግስት ያሉት እንደሚያሽከረከሩ ኦኬ። ስነግር ባ- ዛሬ ተባሮ የሚታገል አንድም ኦሮሞ የለም። ቄው ላይ ሆኖ የሚታገል ነው ቀርሷ

ሁሉም ታሪኩን ምስጢሩን በሙሉ ብናወጣ እግዚአብሔር ምስክር ነው፣ ደግሞ ሌላ ታሪክ ውስጥ እንገባል። እኔ ደክሞኛል። እናንተ አውጦ እንከፈለጋሉ። እኔ አም ሶታያል እኔ አሁን የቄሮ እናት ነኝ። ይሄ ልጅ ትላንት አልነበረም። ዛሬ ይሄንን ልጅ አፍርቻለሁ፣ ወልጃለሁ። ይታገሏችሁ እነሱ ታገሏችሁ። እንዴ ልጅ በእናትሽ እናታችሁ ደክማለች አለና